ደስ ብሎኛል። እሰይ እኔ አባት አባቴ መድኃኒዓለም ክብሩ ይስፋ። ለአንተ ምን ይሳናል? እሰይ እኔ ጌታ። እሰይ እሰይ። እኔ ልጅ፣ ምን አባቴ ላድርግሽ? ቦታ አልቀይርሽ? የሚቻል ነገር አሉ አስቱዬ፣ እንደ ፈራሹ ደስታሽን ሳታገቢ አይደል የልጄን ዓለም እንዳልሽ እቺን ዓለም ተሰናበትሽ አይደል አስቱዬ፣ ጨካኝ ነሽ። ልጅሽም ባየሽም በእኔ ምክንያት ሊሞተች ብሎ ይሄው ምግብ ከበላ ሶስተኛ ቀኑ አስቲጂ ያላንቺ ሁሉ ከብዶ እንቺ ለሰጠኝ እንዴት ሰርግ አስርገው ሊደሰቱ የነበሩ አባት እናትም የልጃቸውን ደስታ ለማሟሟቅ ሸርን ጉድ ላይ ናቸው። ምንም እንኳን ህመማቸው ተፅዕኖ ፈጥሮባቸው በውስጣቸው ጥሩ ስሜት ባይሰማቸውም የልጃቸውን ደስታ ለማየት ግን ጓጉተዋል። ለዚህ ቀን ስላበቃኝ አምላክ ይመስገን እያሉ ፈጣሪያቸውንም እያመሰገኑ ነው። በልልታ ነበረ ጽናትንም እየተቀበሏል። በዚህ የተደሰተው ልጅም እናቴ ጽናትን በሙሉ ልብሽ ስለተቀበል ሻት ከልብ አመሰግናለሁ ብሎ ደስታውን ተናግሮ መጨረስ አልቻለም። በንግግራቸው መካከል አደራ ልጅን ሲሉም የአደራ ቃላቸውን ወይም ኑዛዜ የሚሆን ቃል ለጽናት አስተላልፈዋል። ይህን በሰማ ጊዜ ኪራ የሆነ ነገር ተጠራጥሯል ምንድነው እየተፈጠረ ያለው ለምንድነው እናቴ የስንብት ቃል እየተናገርሻለሹ በማለት ተመልሰው እሳቸውን ሲጠይቃቸው ነበረ ልጄ እድሜ ክር አይደለም አይቀጠልም እና ይህንን የደስታ ቀን ልታሳየኝ ስለወሰንክ እጅግ አድርጌ አመሰግናለሁ እያሉትና እያመሰገኑት ነበረ ይህ ደስታቸው ግን ለደቂቃም አልቆየም። ወዲያውኑ ነበረ የሀዘን ድባብ የተላበሰው። እናት የአደራ ቃልን ለጽናት እየመገቧት ነው። ልጃቸውን እንዳታስከፋባቸውና ቤቱን በጥንቃቄ መምራት እንዳለባት እየመከሯት ነበረ። ልጄ ከዚህ በኋላ የምኖር አይመስለኝም፣ ሐኪሙም እንደማልተርፍ ነግረውኛል፣ መድኃኒቱም በጣም አሰልችቶኛል፣ ሰውነቴም በመርፌ በስብሰዋል እያሉ በዘመናት ከልጃቸው የደበቁትና በውስጣቸው ያደረባቸው ህመም ተስፋ እንዲቆርጡም አድርጓቸዋል። ታዲያ ከዚህ በፊትም ለሰርግ የቸኮሉት አባትን እንዲሁም በንግግራቸው መካከል አንዳንድ ነጥቦች ሲሳሳቱ እናቴ ምንድነው የሆነችው? የተደበቁት አንዳንድ ሚስጥር እንዳለ እየተሰማኝ ነው። ምንድ ነው በሕይወቴ እየተከናወነ ያለው ነገር ሊገባኝ አልቻለም ያለው ኪራ አሁን ሚስጥሩ ተገልጦለታል። ወደ ቤትም በመምጣት ምን እያላችሁ ነው? ያወራችሁትን ሁሉ ሰምቻለሁ። ለዘመናት የደበቃችሁኝ። እኔ የምወድሽ እናቴ፣ ለምንድን ነው ይህንን ያደረግሽው? የሀዘናችሁ ተካፋይ መሆን አልችልም እንዴ? በማለት ቤቱን በጩኸት አቀለጠው። ታዲያ የቤተሰብ አባላቱም ኪራን ለማረጋጋት ሁላቸውም እባክ ኪራ ተረጋጋ እያሉት ነው። አንድ ማንድ አባትም ጽናትም እንደዚሁ ጽናት ዝምበይ ይህንን ሚስጥር ጽናት በልቧ ደብቀው እንደነበረ አሁን ላይ ኪራ ሁሉም ነገር ግልጽ ሆኖለታል። ታዲያ የተደናገጡት እናትም ዝም እንዲል ለማረጋጋት ቢሞክርም ኪራ ግን ንዴቱና ብስጭቱ እየባሰበት ነበር የሄደው እናትም ወዲያውኑ አሸለቡ። ቤተሰቡ ድንጋጤ ሆነ። አምቡላንስም ተጠራ። እሳቸው ግን ከነፍሳቸው አልተደረሰም። ወዲያውኑ ይችን ዓለም ተሰናብተው ሄደዋል። ባለቤታቸውን ያጡት አቶ ተሾመም ሕይወት ያላንቺ ባዶ ናት። እኔ ይሆን ልኝም የልጅሽን ደስታ ሳታስተናግጅ እንዴት ትሄጃለሽ? አስቱዬ፣ ለምን ጨከንሽ? ደግሞ ድሮ እንደፈራሽው አንዱ ልጅሽን ሳትድሪው ይህችን ዓለም ተሰናፍተሻት ሄድሽ እያሉ ብቻቸውን ማዘናቸውን ተያይዘውታል። ኪራም በበኩሉ በጸጸትና የጥፋተኝነት ስሜት እየተሰማው ስለሆነ የእናቴ ገዳይ እኔ ነኝ እናቴን ገደልኳት እያለ ማልቀሱን ተያይዞታል። ቤሎና ሱፋቸውን ለብሰው ሊያሸበርቁበትና እንዲሁም ሊጨፍሩበት ያሰቡበት ቤት አሁን በእንባ ተሞልቷል። በሳቅና በስላቅ እናሳልፋለን ብለው ለሰርግ የተዘጋጁት የቤተሰብ አባላት በምትኩ በእንባ ተሞልተዋል። ጽናትም ሀዘናችን አለፈ፣ የደስታ ፀሐይ ልትፈካ ነው ስንል መልሶ የሀዘን ድባብ ቤቱን ወረሰው እያለች ብቻዋን እያሰበችና እየተጨናነቀች ነበረ። በቀናት ልዩነት ልታገቡ የነበረው እጮኛዋ በከፍተኛ ሀዘን ልቡ ተሰብሯል። ልታጽናናውም ወደደች፣ ወደ ክፍሉም ገሰገሰች። እሱ ግን በሩን ቆልፎ የእናቴ ነፍሰ ገዳይ ነኝ፣ እናቴን የገደልኳት እኔ ነኝ እያለ በጸጸት አለንጋ ራሱን ሲወቅስ ሰምተዋለች። አባትም በሩን ከፈተለሽ? በማለት ይጠይቋታል። ታዲያ ጽናትም ለቀናት ከምግብ ጋር እንደተለያየና ራሱን በጸጸት አለንጋ እየገረፈ እየጎዳ እንደሆነም ትነግራቸዋለች። አባትም ሁላችንም የተጻፈልን ነው የምንኖረው፣ ከታቀደልን ውጭ ቅንጣት መጨመር አንችልም። አስቱዬም እስከዚህ ጊዜ ድረስ ስትሰቃይ ይኖራለች። ዛሬ ፈቃዱ ሆነና እንግዲህ ወደ እርሱ ይሄዳለች። ምንም ማድረግ አይቻልም በማለት ምላሻቸውን ሰጥተዋል። እውነት ነው እግዚአብሔር ቀናችንን የፈቀደልንና ያዘዘልንን ማለፍ አይቻልም ሁሉም የእርሱ ፈቃድ ነውና። ኪራ ግን አሁን እያሰበ ያለው በወቅቱ በሕመሟ ባለመስማቱና የችግሯ ተካፋይ መሆን ባለመቻሉ ስለተበሳጨ በዛ ብስጭቷም ደንግጣ በዚህ ምክንያት ሕይወቷ እንዳለፈ ስለሚያምን ራሱን እየወቀሰና በጸጸት አለንጋ እየገረፈው ይገኛል። ምክንያት የምትለይ ነበረ። ከዚህ በፊት ግልፍተኛ ስትሆንና ስትናደድ አንድ ሰው በህይወት ያልፍባል ብለ ነበረ። ዛሬ ቃሏ ተፈጸመ እያለ ነበረ። በሚስታቸው ሀዘን ልባቸው የተሰበራባት ደረጃ ላይ ተቀምጠዋል። ከቀናት በፊት ለሰርጉ ያዘዙት ጤፍ እንደደረሰና እንዲወስዱት እየተናገሩ ነው። ታዲያ እሳቸውም ከፈለግ መሸጥ ትችላለህ፣ ካለዛም ቸርችረው በማለት በቁጣ ነበረ ያናገሩት። ጽናትም ይህን ሰምታ አልሰሙም እንዴ በማለት ጠይቃቸው ነበረ። ታዲያ ባለቤቱ እንደ ሰማና ልቅሶም መጥቶ እንደ ደረሳቸው እየነገሯት ነበረ። ይህ ግን ሰራተኛ ነው የሰማ አይመስለኝም በማለትም መልሰውላታል። ሌላው ነገር መራዊትና ናሆሜ ናቸው። መራዊት እንግዲህ ከክፍለ ሀገር ስትመጣ እንዴት እንደተቀበሏትና ከቤተሰብ እንዴት እንዳስተዋወቋት እያሰበች እያለቀሰች ነበረ። እኔ ጨካኝ ነኝ፣ በህመሟ ከጎኗ መሆን አልቻልኩም። እሷ ግን መልካም ሰው ነበረች፣ ከእናትም በላይ ነች። ብቻ በእሷ ቤት ብዙ ነገር አሳልፍ ያለሁ እያለች መልካም ጎናቸውን እያነሳችና እያወሳች መንሰቅሰቋን ቀጥላበታለች። ናሆሜም እንደዚሁ ስለ ወይዘሮ አስቴር መልካምነት እያነሱና እያወሩ ሁላቸውም በሀዘን ድባብ ተውጠዋል። ታዲያ ኪራን ጓደኛውንም ለማጽናናት ወደ ውጭ ዞት ወጥተ ነበረ። እሱም አሁንም ጸጸት እንዳለበትና የእናቱን ህመም በወቅቱ መስማት ባለመቻሉ ይህም እያበሳጨው እንደሆነ ለጓደኛው ለናሆሜ ሲነግረው ነበረ። ኪራም በእነሱ ብቻ ሳይሆን ጽናትም ይህን ነገር ደብቃ መቆየቷ እንዳበሳጨውም ነግሮት ነበር። ታዲያ እንዴት አድርጋ ትንገርህ? እኛ ራሱ ሲጨንቃትና ሲጠባት ነው የነገረችን። ይህን ነገር መናገር ከባድ ነው። እናም ኪራ በዚህ ነገር አትቀይምን በማለት እየጠየቀው ነበረ። በኋላም አባቱ ወደ ስራ ቦታው መመለስ እንዳለበት እንዲሁም አሁን ካለበት ድባቴና መጨናነቅ እንዲወጣ ከስራ ባልደረቦቹ ና ከእኩዮቹ ጋር መሆን አለበት ሲልም ናሆሚ ለኪራ መልእክት አስተላልፎለታል። ኪራ ለምን እዚህ አይቆይም እንዴት ትቶኝ ይሄዳል? በማለትም ጥያቄውን አስከትሏል። ምንም እንኳን እንደ ወላጅ አባት ባንሆንም እኛ ከጎንህንን ሁሉም የወደደውን አድርጓል። አንተም ሰበብ የምትሆንበት ምክንያት የለም ጓደኛዬ እባክ ተባራታ ተጽናና ብሎታል። ካለበት ጭንቀትና ከበፊቱ መሰጋየት አሁን ላይ የተሻለ ይመስላል ጓደኝነት በናሆሜ ና በኪራ እንዴት ያስቀናል። ሁለቱ ጓደኛሞች ተቆራርፈውም ተሰዳድበውም ያውቃሉ፣ ነገር ግን ለቁርጥ አይሰጣጡም። የአንደኛው ጉዳት ለአንደኛው ያስጨንቀዋል፣ የአንደኛው ቤት መጉደል ሌላኛውን ያስጨንቀዋል። ብቻ ሁለታቸውን በመተባበር ና በመተሳሰብ እዚህ ደርሰዋል። አሁንም ኪራ ለደረሰበት ከፍተኛ ልብ ሰባሪ ሀዘን ጓደኞቹ ከጎኑ ስላሉ ካለበት ጭንቀትና መከራ ይወጣል ብለን ተስፋ እናደርጋለን። በእርግጥ እናትን ማጣት ከባድ ነው። እናት በምንም አትተካም፣ ከማንም ጋር አትወዳደርም። እናት ያለችበት ሁሉ ነገር ሙሉ ነው። እድሜና ጤና ለእናቶቻችን እያልን ከዚያ ዓለም ለተለዩ እናቶች ደግሞ ነፍስ ይማርልን። እንግዲህ ነገርየው ድራማ ቢሆንም የህይወታችን አንዱ አካል ነውና በሰው ልጅ ላይ ደስታና መከራ ሁሉም ይፈራረጉበታል ታዲያ እንዳመጣጣቸው እኛም ፈተናዎችን እንዴት ተጋፍጠን እናልፋቸዋለን የሚለውን የምንማርበት ጽናት ድራማ ክፍል 67 ይህን ይመስል ነበር በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለዛሬ ተሰናበትኳችሁ አመሰግናለሁ